በቤት ስምሽ የምስራች የምትባይ ግለሰብ በሰዎች ንዴት፣ በሰዎች መለየት የምትደሰች እንግዲህ እንዳሰብሽው እየሆነልሽ እየመሰለሽ አሁንም የቀጠልሽበት ሀይሚን ገደል እየከተትሻት ያለሽ ልጅ፣ እባክሽ ከምታረዩ ድርጊት ተቆጠቢ። ይህን ድርጊትሽን እዛው አጠገብሽ ያሉ ሰዎች ናቸው በመታዘብ በውስጥ መረጃዎቹን እያደረሱኝ። እባክሽ ምስር ወይም የምስራች የምትባይ ልጅ ይህንን ጉዳይ በዝርዝር ነው ምነግርሽ። ይሄ መረጃ ደግሞ እንግዲህ ብሩ ሁክም እንዲሰማውና እንዲሁም ሀይሚ ይህንን ሚስጥር ይህን ሴራ እንድታውቀው እባካችሁ ቪዲዮ ላይክ አድርጉ፣ እነሱ ጋር እንዲደርሱ አድርጉልኝ። ለቻናሌም አዲስ ከሆናችሁ ሰብስክራይብ ማድረጉ እንዳይረሳ። በዝርዝር ከውጭ ሀገር ሆነው ሀይሚ ላይ ምን እንደሰሩና ብሩክና ሀይሚን እንዴት እንደበተኗቸው በዝርዝር አስደምጣችኋለሁ። ሰላም ጤና ይስጥልን! ውድ የሀገር ልጆች፣ በሰው ጭንቀት የምትጨነቁ በሰው ደስታ የምትደሰቱ ቅን ዲንሶች ጤናችሁን ፈጣሪ አምላክ ይስጥልኝ። ሁሌም ለተ ገፋ ሰው ቆማችሁ የምትከራከሩ ሁሌም ሰው አንድ ላይ ሲሆን ማየት የምትጓጉ ቅን ኦዲየንሶች የትም አትገኙም። ሰብስክራይብ ማድረግ እንዳይረሳ ቤተሰብ እንድትሆኑኝም ይኸው በአክብሮት በድጋሚ ጠይቃችኋለሁ ማለት ነው። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ ነው እማልፈው። ብሩክ እና ሃይሚ እንግዲህ እየገቡበት ያለው ነገር በጣም በጣም ያሳዝናል። ብዙ ኦዲየንሶችንም አስከፍቷል። ሃይሚ መረጃዎች ደረሱኝ እያለች ስትናገር ነበረ። ብሩክ ደግሞ እንግዲህ እነዚህ መረጃዎች ምንድን ነው እያለ ሲጠይቅ ነበር። አስቀድመን የተናገርነውም ነገር ነበር። ይሄ ጉዳይ ብሩክን እንግዲህ ከሆነ ሴት ጋር እንደሚያወራ እያደረጉ እንደሚሰሩ ቀድመን ነበር እኛም ስንናገር የነበረው። በዛም ባለፈ ይህ መረጃ ከውጪ ሁሉ እየተሰማ እንደሆነ ነው ደጋግመን ስንናገር የነበረው። እንግዲህ ዛሬ ደግሞ ያው ሁሉንም ነገር በይፋ አናወጣውም ብለው ብሩክና ሀይሚ በቪዲዮ መጥተዋል። አይታችሁታል ብዬም አስባለሁ። ታዲያ እንግዲህ ሀይሚ የሆኑ ጽሑፎችን የሆኑ ፎቶና የሆነ ነገሮችን ነው ለብሩክ ስታሳየው የነበረው። ብሩክ በጣም ተናዶ ነበር ካያችሁት። ይቺ ግለሰብ እንደ ቀልድ ያወራት በፍጹም ፍጹም በእንደዚህ አይነት መልኩም ሴራ ትጎነጉናለች ብሎ ያላሰባት ግለሰብ ነች። እንግዲህ በጣም በጣም የሄደችበት ርቀት በጣም ነው የሚያናድደው፣ በጣም ነው የሚያስደብረው። ይቺ ግለሰብ ከመጀመሪያውኑ ቅናት የያዛት ምንድን ነው ያሉኝ በቅርቡ የሚያውቁ ሰዎች ነው የነገሩኝ። በተለይ እነዚህ የነገሩኝ ሰዎች የሀይሚ ወዳጅ ስለሆነ ይቺ ልጅ የምትሰራው ነገር በጣም ስላናደዳቸው እባካችሁ መልዕክቱ ቢያንስ ይሰማ ሲሉ ነው በውስጥ ያደረሱኝ ማለት ነው። ቀድማም ትዝት ነበር፣ ቀድማም እልህ ተጋብታ ነበር። እኔ ነኝ የሚ ገባኝ እኔ ከብሩክ ከብሩ ጋር በዩቲዩብ መታየት ያለብኝ ከብሩኬ ጋር የሚያምረውም በእኔ ነው እያለች በጣም ብዙ ንግግር ስትናገር ነበር፣ እልህ ውስጥ ስትጋባ ነበር ብለው ነግረውኛል። ታዲያ በመቀጠል የብሩክን ስልክ ለማስታወቂያ ስራ በሚል አፈላልጋ በጽሁፍ ታውራው እንደነበር፣ በቴሌግራም ታውራው እንደነበር፣ በዋትሳፕ አልፎ አልፎ ትደውል እንደነበር ነው እንግዲህ መረጃውን እያደረሱኝ። ብሩክ የሚገርማችሁ በንጹህ ወንድማዊነት ጉዳይ ነው ሲያወራትም ሲያናግራትም የነበረው ሁሉ ሀይሚ ጋር እንዴት ናችሁ እያለች እንደ ቀልድ እየሰለለችው ከዚህ በፊትስ የፍቅር ታሪክህ እንዴት ነበር፣ በጣም ነው የምታስቀኑት እያለች በቀልድ መልክ ተሰልለው ነበር ነው ያሉት። ታዲያ እንግዲህ ከዚህ በፊት የነበሩትንም ጉዳዮች እንደ ቀልድ አድርጎ ነግሯት ነበር፣ ከሀይሚ በፊት የነበሩትን ታሪኮች ማለት ነው። በደፈ ነው። ታዲያ እነሱን በማቀናበር የራሷን የተጻጻፈችውን በማቀናበር ነው ለሀይሚ ስትልክ ስትልክ ስትልክ የነበረው ማለት ነው። ሀይሚ ጋር ደግሞ ስትልክ በማይታወቅ አነውን ነንበር በሚል ነው ስትልክላት የነበረው ምክንያቱም እንግዲህ እዚህ ጋር ብሩኬ እንዳይዛት ብሩኬ ራሱ ማን የላከው ይህንን ነገር ብሎ ራሱ እንዳያውቅም ጭምር ከማሰብ ይሆን አልገባኝም። ይኸው ከነዚህ ሴቶች ጋር ሁሉ ያወራል፣ ይሄ ኮ ተሰምቷል መረጃው ሀይሚ እንዴትን መረጃ አታውቂም አይነት ነገር ብለው ነው ይህንን መረጃ ለእሷ ሲልኮ የነበረው። በጣም በጣም ነው የምትደብረው። ይች ልጅ እንግዲህ ይሄ ብሩክን ከምን አይነት ሰዎች ጋር እያጣላችሁ እንደሆነ እራሱ ገምቱ። ከዚህ በፊት ለማን ነው እንደዚህ የተናገርኩት? የበፊት ቴክስቶች የመጡ ወይ የበፊት ፍቅረኞች የመጡ ወይ ሁሉ እያለ እየተወዛገበ ነው። በአጠቃላዩ ከንግግሩ ከሰማችሁ እንባንባ እያለው ነበር ይሄ ልጅ ብሩክን። የሚገርማችሁ ለስራ ብላ በዋህነት ነው የቀረበችው። በመቀጠል ደግሞ እንግዲህ ሀይሚን ጭንቅላቷን እየበጠበጠች ከብዙ ሰዎች ጋር እንደሚወራ እያደረገች ብዙ ቴክስቶችን ነው ለሀይሚ እምትልክላት በውስጥ መስመር። እንግዲህ ሀይሚን እሱ አልበቃ ብሎ ሀይሚ ደግሞ እሷን አምና ጭራሽ ሴትዮዋኩ ከምነግራችሁ በላይ ነው። እንግዲህ የቅርብ ሰዎቿ ራሱ በምሬት ሆነው ስለ ጉዳዩ የሚናገሩት ብዙ ርቀት ነው እቺ ግለሰብ እየሄደች ያለችው። ከዛም አልፎ ተርፎ አሁን ሀይሚና ብሩኬን መራራቃቸውን ካየች በቀጥታ እንግዲህ ወደ አዲስ አበባ ወደ ኢትዮጵያ መጥታ ከብሩክ ጋር ነው ቪዲዮ መስራት የምትፈልገው ነው ያሉት። በቃ በአጠቃላይ እች ግለሰብ እንዳድናቂ አድናቂ ሆና ነው ስትቀርበው የነበረው። ብሩክ ግን ያው በዋህነት ሆኖ እሱ እንደ እህቱ አቅርቦ ቢይዛትም፣ እሷ ግን በሌላ መልኩ አድርጋ እንግዲህ ማይሆኑ ነገሮችን ሁሉ እያወራችሁ በቃ የተለያዩ ምስጢሮችን ወደ ሀይሚ ነው ስትዘረግፍ የነበረው ነው ያሉት። እና እንግዲህ የነዚህ የቅርብ ጓደኞቿ ራሱ በእሷ ተናደው ነው መረጃውን እንዳደርሰው ያደረጉኝ እና በዋነኝነት በደንብ አጽኖት ሰጥተህ እንድትናገር የምንፈልገው ሀይሚ ይሄ ነገር ድራማ እንደሆነ ንገራት፣ ሀይሚ በእንደዚህ አይነት ጉዳይ እንዳትሸወድ። ዋነኛ አላማቸው ሀይሚ ተስፋ ቆርጣ፣ ሀይሚ ተናዳ ከብሩክ እንድትርቅ ነው። ከዛ በኋላ ከብሩክ ከራቀች በኋላ ይቺ ግለሰብ ከውጭ መታ ብሩክን አፈፋ አርጋ ለመያዝ ከሱ ጋር እንደ ቪዲዮ እንደ ኖርማል ቤስት ፍሬንድ ሆነው መቀራረብን እንደምታስብ ቀለል አድርጋ ነው እንግዲህ ቪዲዮ እየሰራች በመጀመሪያው ዙር ልትቀርበው የፈለገችው። ከዛ ነው እንግዲህ ራሷን እየቀረች እየቀየረች ወደምትፈልገው አላማ ወደ ብሩክን ወደ መውሰዱ እምት ሄደው ስለዚህ ከዚህ ሁሉ ነገር በላይ ግን ሀይሚ ቀድማ ከነቃች፣ ሀይሚ ክፍተት እማትሰጥ ከሆነ ሀይሚና ብሩክ ከተስማሙ ይቺ ልጅ ምንም ማድረግ አትችልም። ትልቁ ችግር ግን ብሩክና ሀይሚ የሚለያዩ ከሆነና ክፍተት ከፈጠሩ ይቺ ልጅ የምትቻል አይደለም። በቀጣይ እናንተን በቪዲዮ ትመለከቷታላችሁ። በአዲስ ቻናል የምትመጣም ልጅ ትሆናላች እያለች ነው እንግዲህ በውስጥ ይቺ ግለሰብ መረጃውን ስታደርሰኝ የነበሩ ማለት ነው። የእውነት ያሉት ነገሮች ሰው በዚህ ያህል ርቀት ለምን መሄድ እንደፈለገ አልገባኝም። ይህ ግለሰብ ብሩክ ባለ ወንድማችን ለስራ ብሎ ለቢዝነስ ብሎ በየዋህነት እንደህቱ አይቶ የሚያወራት ግለሰብ፣ እሷ ግን ከጀርባ እንዳለ ሰልላ ከዛ ደግሞ ይህንን መረጃዎች እንዳለ ወስዳ ለሀይሚ መስጠት ማለት እንግዲህ አልታወቅም ብሎ እንደዚህ ማድረግ በጣም በጣም ከባድ ነው። ብሩክ እንግዲህ ይህንን ማን የላከልሽ ሁሉ ሲል ነበረ። በጣም በቃ እንባን ባ ያለው ነው ሲናገር፣ ከሀይሚ ጋር ሲጨቃጨቅ የነበረው ምን ያህል ጉዳዮቹ እንዳደከሙት፣ ምን ያህል በቃ ያለው ነገር እንዳስጠላው ሁሉ ነው የምትመለከቱት። የእውነት ብሩኬ ይህን ነገር አድርጎት ቢሆን እንደተወራው በቻቱ በቅንብሩ እንደተባሉት ነገሮች የእውነት አድርጎት ቢሆን ብሩክ በጣም ነው የሚደነግጠው። እንደዚህ የሚያወራል በኮንፊደንስ ብዬ አላስብም። አሁን ግን ቪዲዮ ላይ ራሱ ልብ ብላችሁ ካያችሁት ማስረዳት አይጠበቅብኝም ብሎ ነው በጣም ሲናደድ የነበረው። በሀይሚ ማመን ራሱ አንድ ተናዷል። እንግዲህ ጉዳዩን ይሄን ያህል የተቀናበረ ቆንጆ ነገር አቀናብረውም እኮ አይደለም የላኩት፣ እንደዚህ አይነት ነገር ማንም እንደሚሰራው ይታወቃል። ሀይሚ ግን እነዚህ ነገሮች ሁሉ መቀበሏ ስለሚያናድደው የሀይሚ ሁኔታ ራሱ አበሳጭቶት ነው። ለአንቺ ምንም አልመልስም፣ አይመለከትሽም፣ ወደ ባለፈው የባለፈው ታሪኬንም ብሎ ነው ሲናገሩሉ የነበረው። እንግዲህ አስቡት በ ዋህነት የሚጠየቀውን ነገር እሱም በየዋህነት የሚመለሰውን ነገር ከዚህ መረጃ ይሰበስባሉ፣ ለሀይሚ ይሰጣሉ። ሀይሚ ደግሞ ቦግ ብላ ብሩክ ትናገራለች። በዚህ መሃል ሁለቱ ይራረቃሉ፣ ከዛ ነዛ የሚፈልጉትን ያረጋሉ ማለት ነው። እንግዲህ በዚህን ያህል ርቀት ለሰው ተንኮል ማሰብ ከባድ ነው። እንዲሁም እንግዲህ ከተለያዩ ሴቶች ጋር ይጻጻፍል እንደነበረ ሁሉ ማስረጃ መላክ የፈለገችው በማይታወቅ ቁጥር ሆኖ ራሱ መሄዷ ምን ያህል የሄደችበት ርቀት ከባድ ነው። ከዛም አልፎ ተርፎ ራሷንም እንደሚያወራት ራሷ አድርጋ አንድ አንዳንድ የምመስልካቸውም ነገሮች ብቻ ምን እንደሆነ በሀሳቡ አይታወቅም በአጠቃላዩ ግን ብሩክን እንደምትፈልገው ነው መረጃው የደረሰኝ የምትኖረውም ውጭ እንደሆነችም ጭምር በአጠቃላዩ መረጃውን አድርሰውኛል በዛም አለ በዚህ ክፍተት እንዳይፈጥሩ እነዚህ ልጆች በመሀል እንዳትገባ ይህም መልእክት ሀይሚ ነቅታ ትወቅ ልጅቷ የበፊት ቂም የበፊት እል ሁሉ አለባት ብሩክን የግሏ ለማድረግ ስለዚህ ሀይሚ ቀድማ ትንቃ ብለው ነው መልእክቱን ደጋግመው እንዳደርስ የነገሩኝ ማለት ነው እኔም ይህንን መረጃ ነው በዛሬ የመጣሁት በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።